የአውሮራ ታሪክ ትዕግስት ማጣት እጣ ፈንታል እንዴት እንደሚያጠፋ የሚያሳይ አስገራሚ ታሪክ ነው። እንደምትወዱት ተስፋ አደርጋለሁ። ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። መዘግየት መካድ አይደለም የሚለውን አባባል ሰምተሽ ታውቂያለሽን? ለአውሮራ በህልም ለሞላች ሕያው ለሆነች ወጣት ይህ እውነት በከባድ ሁኔታ ተፈተነ። ሁሉም ነገር ነበራት፦ ውበት፣ ብልህነት፣ በአምልኮ ልባቸው የሚያቀልጥ ድምፅ። ለብዙዎች የእምነት ብርሃን የማይናወጥ የምትመስል እህት አረያ ነበረች። ነገር ግን ከደማቅ ፈገግታዋ ጀርባ የምትቦገቦግ ልብ ተደብቆ ነበር። ፍቅርን፣ ትዳርን፣ ጓደኝነትን የምትመኝ ልብ። አውሮራ ፈጽሞ ያልተረዳችው ነገር ቢኖር መጠበቅ ቅጣት ሳይሆን ዝግጅነት መሆንን ነበር። እግዚአብሔር መመሪያ ሰጥቷት ነበር፣ ልጄ ሆይ በራስሽ ላይ ስሪ፣ ፈቃዴ ሲደርስ ጠንካራ እንድትሆኚ በመንፈስ በስሜትና በአካል እደጊ። ነገር ግን ደከመች። ትዕግስት ማጣቷ ወደ ዘላለማዊ ጥፋት ወደሚያመራ መንገድ መራት። በሀያዎቹ መጨረሻ ላይ አውሮራ በትዳር ምክንያት ማልቀስ ጀመረች። ሌሊት በመሰዊያዋ ላይ ጌታ ሆይ እባክህን ባል ስጠኝ እያለች በሹክሹክታ ታሳልፍ ነበር። አንድ ምሽት በጾሟና በጸሎታ ጸጥታ ውስጥ ጌታ በልቧ ውስጥ በግልጽ ተናገራት። አውሮራ ልጅ ሆይ አትቸኩኝ በራስሽ ላይ በመስራት ላይ አተኩሪ፣ ፍቃድን በግልጽ እንድትለይ መንፈስሽ ገንቢ፣ ቁስልሽ ወደ ትዳርሽ እንዳትወርሺ ስሜትሽን ፈውሺ፣ ጤናሽን ስራሽን ስለሚነካው ሰውነትሽን ተንከባከቢ በጊዜው እጣ ፈንታሽን የሚያሟላውን እልክልሽ አለው። ቃላቱ ግልጽ ነው። አጽናናት፣ በተስፋ የተሞሉ ነበሩ። ለጥቂት ጊዜ አውሮራ ታዘዘች። ብርታት ጸለየች በብርታት ጸለየች፣ ቃሉንም በጥልቀት አጠናች። እንደውም ወጣት ሴቶችን የምታስተምር የወይዘሮች ህብረት ተቀላቀለች። አካል ብቃት እንቅስቃሴ ማድረግ ጥሩ መመገብና ራሷን መገንባት ጀመረች። ውስጧ ውጯ አበራ። ሁሉም ለውጧን ማየት ቻለ። ግን ጊዜ መራመዱን ቀጠለ። ወራት ወደ ዓመታት ተለወጡ። የምትገኘው እያንዳንዱ ሰርግ ነፍሷን ይወጋት ነበር። እያንዳንዱ የሕፃን በረከት እንደ ቢላዋ ይቆርጣት ነበር። በፊት አብረዋት ይጸሉ የነበረው ጓደኞቿ በቀስታ ማላገት ጀመሩ። አውሮራ በጣም መንፈሳዊ ነሽ፣ ወንዶች እንደዚያ አይፈልጉም። የሚመጣውን ሁሉ አግቢ በኋላ ትቀየረዋለሽ። አውሮራ ሠላሳ ዓመት ሲሞላት ጫናው ከባድ ሆነ። ቤተሰቧ ዘወትር በሹክሹክታ ይነጋገሩ ነበር። ታናናሽ የአክስት ልጆች አግብተዋል። መቼ ነው የአንቺ ተራ? እናቷ እንባፈሰሰች! አውሮራ የልጅ ልጆቿን ሳ ላይ እንዳትሞቼ አውሮራ የእግዚአብሔር ቃል ለመያዝ ሞከረች፣ ነገር ግን ትዕግሥት ማጣት እንደ ቀስ በቀስ መርዝ ወደ ውስጥ ገባ። እረፍታጣች አብዛኛውን ጊዜ ወደ ኅብረት መሄድ አቆመች። ጸሎቶችም በእምነት ፈንታ በብስጭት ተሞሉ። ያኔ ነው ዳሚያን የታየው። ስጋ የምትፈልገው ነገር ሁሉ ነበረው። ሀብታም፣ አስደሳች፣ በራስ መተማመን ያለው። በስልጣን ይናገር ነበር። ውድ ስጦታዎችን ያዘንብ ነበር። ንግሥት እንዲሆነችም እንዲሰማ ታደረጋት። ሆኖም አውረራ የእግዚአብሔር ፍቃድ እንዳልሆነች በጥልቅ ታውቅ ነበር ወደ ቤተ ክርስቲያን እምብዛም አይሄድም ነበር በመንፈሳዊ ነገሮች ይስቃል በት ቤት የሚንቀሳቀስ ነበር ሆኖም እራሷን አሳመነች ምናልባት የጸሎቴ መልስ ይሄ ሊሆን ይችላል ምናልባት ከጋብቻ በኋላ እንዲቀየር ልረዳው እችላለሁ ከሁሉ በላይ ለረጅም ጊዜ ጠብቅ ሁል ጊዜ መጠበቅም አልችልም። አውሮራ ሁሉንም የማስጠንቀቂያ ምልክቶች አለች። አባቷ መከሯት፣ ልጄ ይሄ ሰው ላንቺ አይሆንም፣ እግዚአብሔርን ጠብቂ። የቅርብ ጓድኛዋም ለመነቻት፣ አውሮራ ይህንን አታድጊ፣ እግዚአብሔር የነገረሽን አስታውሺ። ነገር ግን ትዕግስት ማጣት ሁሉንም ማስጠንቀቂያዎች አሰጋ! የሰርጉ ቀን ክቡር ነበር። አዳራሹ በሳቅ በሙዚቃና በጭፈራ ተሞልቶ ነበር። አውሮራ የህልሟ ነጋውን ለበሰች። እናቷ በደስታ ለቀሰች፣ ጓደኞቿ አጨበጨቡ። ግን ሰማይ ዝም ብሎ ነበር። በማይታየው ዓለም፣ መላእክት አለቀሱ፣ ምክንያቱም እጣፈንታ በአመር ስለተለወጠ። ህልሟ ወደ ቅዠት ለመቀየር ብዙም አልወሰደባትም። የዳሚያን እውነተኛ ባህሪ ታየ። አውሮራ በተደጋጋሚ ወደ ቤተ ክርስቲያን እንዳትሄድም ከለከላት። ጸሎቶቿን በልጅነት እየጠራ አሾፈባት። ዘግይቶ ወደ ቤት ይመጣል፣ ብዙውን ጊዜ ሰካራም፣ አንዳንዴም አመፀኛ። ስጦታዎችም ቆሙ። ውበት ደበዘዘ። አውሮራ ያለ ማቋረጥ አለቀሰች። የእግዚአብሔርን ቃል አስታወሰች። በራስሽ ላይ ስሪ፣ በጊዜ እኔ ያዘጋጀውትን ልክልሽ አለው። ጸጸት ልቧን አንቆ ያዘ። በአንድ ወቅት በህብረት ያገኘችውን ቅዱስ ሰው በጣም ቀላል ስለመሰላት ችላ ያላትን ትውት ወንድም አሰበች። ምናልባት እርሱ እግዚአብሔር ያዘጋጀው ሊሆን እንደሚችል በጣም ዘግይቶ ተረዳች። የሐዘን ዓመታት ተከተሉ። ሰውነቷ ደከመ፣ ጤንነቷ ቀነሰ፣ ደስቷ ጠፋ። አንድ ምሽት በታመመችበት አርጋ ላይ ተኝታ አውረራ በምሬት አለቀሰች። አይኖቿ ተዘጉና ነፍሷ ወደ ዘላለም ተንሸራተተች። አውረሯ አይኖቿን በሚያብረቀርቅ ብርሃን ከፈተች። በፍርድ ዙፋን ፊት ቆማ ነበር። መላእክት በክብር ዝምታ ቆመው ነበር። የሕይወት መጽሐፍ ተከፈተ። ስሟ ተጠራ። አውረሯ ወደፊት አግቢ። እየተንቀጠቀጠች ታዘዘች። በታላቅ የዘላለም ማያ ገጽ ላይ ሕይወቷ ተጫወተ። የአገልግሎቷን ዓመታት ጾሟን በመሰዋው ላይ ያፈሰሰችውን እንባ አየች። በእንባዋ መካከል በደካማነት ፈገግ አለች። ከዚያም ትዕይንቶቹን ተቀየሩ። ትዕግስት ማጣቷ ቅሬታዎቿን እንደሚያንን መምረጧን በግፍ የባከኑ አመታቶቿን አየች። የራሷን ድምፅ አስተጋባ። ሁልጊዜ ጊዜ እግዚአብሔርን መጠበቅ አልችልም። ከዚህ እጅግ አስከፊ ጊዜ መጣ። ሌላ ማያ ገጽ ታየ። አውሮራ አቃተተች። ከጠበቀችው ህይወቷ ምን ሊሆን እንደሚችል አየች። በእግዚአብሔር ክብር እየበራች የሴቶች ጉባኤዎችን ስትመራ በሺዎች የሚቆጠሩትን ተማሪዎች ባሏ ከጎኗ ቁሞ ገር፣ ጾለተኛ፣ ደጋፍ ሰጪ ልጆችን በእግዚአብሔር ፍርሃት ያሳደገች አገልግሎቷ ስፍር ቁጥር የሌላቸው ነፍሳት ሊያድን አየች። የክብር አክሊሏም ሊሆን የሚችለውን አየች። ነገር ግን ራዕይ ደበዘዘ። ፈራጁ ተነሳ፣ ድምፅ ነጎደ። አውሮራ፣ በራስሽ ላይ እንድትሰሪና ጊዜን እንድትተማመኝ አዘዝኩሽ። ነገር ግን ሂደትን ናቅሽ፣ ምሬት ተውሽ፣ እና የራስሽን መንገድ መረጥሽ። እኔን መታገስ ስላልቻልሽ ያዘጋጀውልሽን ዕጣ ፈንታ ታጣሽ። ወደ እረፍት አትገቢም። አውሮራም እየተንሰቀሰቀች በጉልበቷ ወደቀች። ጌታ ሆይ አንድ ተጨማሪ ዕድል ስጠኝ፣ አላውቅም ነበር አለች። ዘግይቷል ብዬ አሰብኩ፣ ከመጠበቅ ደክሞኝ ነበር። ነገር ግን መዶሻ ተመታ፣ ከኔ ራቀ። አውሮራ በጌታ ላይ ለመጠበቅ ያልፈለገች አንቺ ስትጎተት አይኖቿ ሊሆን ይችል በነበረው እየደበዘዘ ባለው ራእይ ላይ ያረፈ ለዘላለም ያጣችው ሕይወት። የአውሮራ ታሪክ ማስጠንቀቂያ ይጮኻል። ትዕግስት ማጣት እጣፈንታን ሊያጣ ይችላል። የእግዚአብሔር መዘጌት መካድ አይደለም፣ ዝግጅት ነው። አንዳንድ ጊዜ የመጠበቅ ጊዜ እግዚአብሔር በረከቱን ክብደቱ መሸከም እንድንችል ሳይደቁሰን በመንፈስ በስሜት አልፎ ተርፎ በአካል እየቀረጸን ነው ከእግዚአብሔር ቀድሞ መሄድ ከመጋረጃ ውጭ መውጣት ነው እግዚአብሔርን የሚጠብቅ ግን ኃይላቸውን ያድሳሉ የሚለውን አስታወሱ ኢሳይያስ አ 40 ቁጥር 31 ላይ እንጸልይ የሰማይ አባት ሆይ፣ በአውሮራ ታሪክ ውስጥ ስላሉት የህይወት ትምህርቶች እናመሰግናለን። ጌታ ሆይ፣ ብዙ ጊዜ ትዕግስት እንዳጣን፣ ከፊትህ ለመሮጥ እንደሞከር እንናዘዛለን። ጊዜን ስለጠረጠርን ለእያንዳንዱ ጊዜ ይቅር በለን። መታዘዝ ላይ ምቾትን ስለመረጥ ለእያንዳንዱ ጊዜ ይቅር በለን። አባት ሆይ፣ አንተን ለመጠበቅ ጸጋ ስጠን። መጠበቁ ረጅም በሚመስልበት ጊዜ እምነታችንን አበርታት። ለእኛ ፍቃድ ያልሆነ ሁሉ በር ዝጋ እና ወደ እጣፈንታችን የሚመራውን በር ብቻ ክፈት። ጌታ ሆይ በትዕግስት ማጣት የተጎዳውን ልብ ሁሉ ፈውስ። የዘገየው ወይም የተሰረቀውን እጣ ፈንታ ሁሉ መልስ። ከዛሬ ጀምሮ እርምጃዎቻችን ፍጹም ከሆኑ ጊዜ ጋር ይጣጣሙ። አሁን እየሰሙ ላሉ ለሁሉም ወንዶችና ሴቶች እንጸልያለን። በስህተት አያጋቡም፣ ያላዘጋጀውን እጣ ፈንታ አያግቡ እና አክሌላቸውን በኢየሱስ ክርስቶስ ስም ይጣሉ። ትዕግስት ማጣት የህይወትሽን ፍጻሜ እንዳይጽፍ አትፍቀዱ። የእግዚአብሔር ዝምታ አለመገኘት አይደለም፣ መዘገይቱም መካድ አይደለም። ጊዜው ሁል ጊዜ ፍጹም ነው። ስለዚህ ዛሬ እጠይቅሻለሁ፣ ቢጎዳሽም እንኳ በእግዚአብሔር ጊዜ ተተማመንሽ። ፈቃዱን ከራስሽ በላይ ትመርጫለሽ? ይህ መልእክት ልብሽን ከነካው ከአንቺ መስማት እፈልጋለሁ።